ማለት ምን ጊዜ ኖር ታነባለ? ምን እንዴ! ሳንጃው ሳንጃው ሳንጃው አንተ ምን መስለኝ የሚቀሩ ምን ያክሽ ጓደኛ ላይ አርግሽ ይፈልጋሉ። ሳንጃው እንጂ ማን? አንተ ደፋር ሌባ ወላሂ ላስጠራርግህ። በኋላ ሰው እግር ላይ ለመወረቅ ነው፣ ሽማግሌ ለመሰብሰብ ላሻ ቀበሮ

አንቺ በቃ አሁንም ታቀሳስሪ ያለሽ፣ ምን ላድርግ አቡጂ? ምላሴ መተዳደሪያ አይደለም፣ በምን ልተዳደር? ይመችሽ ወይ ይመችሽ። ጂጀለስካ ይናው ኑሮዎች ጎጆ ቤት እንደሰሩበት ቅድም ተናዘዘልኝ ነው። እናትሽ ጋ ነይ ነይ ነይ። አንተ ፈልፍለት፣ ተፈልፈለ። ጠብቀኛ ለብዬ ስጠብቅ ጭራሽ አልጠበስክም። ያው ጠብሳለሁ። አትክለስለስ ባክ፣ በስራ ታውራ ጠብሳለሁ እኮ። አድረጃዬ ይጠብሳል ሳምቡሳ አንተና፣ ኧረ ጀለሶች ሒሳብ ኬት እናመጣለን? ኒቼ መረረን። ግማሾቻችን ሞተር አከራይተን ነው፣ ግማሾቻችን ቪዲዮ ቤት ላንቃችን እስኪበጠስ እየተረጎምን ነው። ኬት እናመጣለን። ረ 50 50 ብር ኬት ይመጣል። ኧረ አንችልም አንችልም። ልክ ነህ ልክ ነህ። ይሄ ዘፈን 97 ቴኖ አይደበበ እሸት በላሁኝ በቃ እሱም በሉት

ሰማ ሰማ ሳልቶክ ፋሙ የሌለ በቃ ፊልም ላይ ምናምን የምትሾፉ አይነት ፋሙ ነው። ቁመናው፣ መልኩ ይገርማል፣ ጸባዩ ግን የሌለ ነው የሚያስጠላው፣ ታውቃለህ። እና መልኩራን የአመሉ ሻክቲ ነው አትለኝም እንዴ? እና አቷን አትገላልጣትም እንዴ? ምን ሆነህ አንተ ባቡጂ? አሁንም ታቀሳስራለህ። አርፈ እዛ አትፎግራቸው። ይመች ባቡጂ፣ ልዘጋው ነው። ገበታ ላይ ነው። ይበቃ አጮላለሁ እስታይለ አረግ የወይን እሸት የወይን አረግ ከግቢ ከዚህ አረግ ረግ መች በላ መች ሰረግ አረግ። አሁን እዚህ ጋር የምትመለከቷቸው ሁለት ፍቅረኛ ናቸው። የኔ ፍቅር ልብሽ ትርትር የሚለው የለጋህርን ደረጃ ወተሽ ነው። አይ የሰባ ደረጃ ነው። ገጣጣ ይሄ ቆሎ ተራ ቀልድሽን እዛው ታዩሽ። የግዴ አንቺ እንድትፈሪ ካቸውን ጋቢና ማስገጠም አለብኝ ማለት ነው።